ሰዎቻቸው ወላይታማላ ነው። በንጉሥ ሞቶሎሚ የተነሳ ወላይታ ማላ እስከ ዛሬ ድረስ የንጉሥ ዘር ተብሎ ይጠራሉ። ሁንድ ከሆነ ከውና ይባላል። ሴት ከሆነች ደግሞ ከውብዬ ተብላ ትጠራለች። ይህ የክብር ስም ከብዙ መቶ ዓመታት በኋላ እስከ ዛሬ ድረስ ዘልቋል። ወላይታዎች ዛሬ የንጉሥ ዘር ብለው ያከብሯቸዋል። ከው ሞቶሎሚ ወላይታ የሚባለውን ሀገር የመሰረቱ ድንበሩንም ያስፉ የመጀመሪያ የወላይታ ንጉሳቸው ናቸው። የአሁን ወላይታዎች ወላይት ቀድሞ ወላቦ ተብሎ በሚጠሩበት ጊዜ በቁጫ በኩል አድርጎ የወላቦ ልጆች ተብሎ ከሚጠሩ ጎሳ ሰዎች ጋር አንድ ላይ መኖር ጀመሩ። ሞቶሎሜ ብለህና ጠንካራ ሰው ስለነበር በህዝቡ ዘንድ ተቀባይነትን እያገኘ መጣ። ህዝቡም ይወዱታል፣ ያከብሩታል። የወላይታ ወይም የወላቡ ህዝብ እየበዛና እየተስፋፋ ሲያመጣቸው እየጨመረ ሲሄድ ሞቶሎሚ የሚደንቅ የአመራርነት የብላ ተክል ስለነበረው ህዝቡ የሳሶን ልጅ ሞቶሎሚን ለመጀመሪያ ጊዜ የወላይታ ንጉሥ አድርጎ ዘውድ ይደፉት። የዛሬ ዳልባ ሙሳ ከሚባል ገበያ ወደ ደቡብ አቅጣጫ ከገበያው አምስት ኪሎ ሜትር ርቀት ላይ በምትገኘው በዛላ ሻሻ ቀበሌ ነገሪታ ጉያ በሚባል ቦታ መናከሻ በ1195 ዓ.ም ነገሰ። ሙስሎሚ በ23 የቤተ መንግስት ማዕከላት ነበሩት። እነርሱ አንደኛ በኪንዶ ዘጌቲ አካባቢ፣ ሁለተኛ ብሎ ዛላ ተራራ ላይ የነበረው አፋማ ቤተመንግሥት ሦስተኛው በዳሞ ተራራ አናት ላይ ያለው ጣዛገሯ ቤተመንግሥት የሚባል ነበራቸው። በመቀጠልም ከቡ ሞቶሎሚ የግዛት ማስፋፋት ለማድረግ ትልቅ ሀሳብ ስለነበራቸው የጦር ኃይሎችን ማደራጀት ጀምሩ። ንጉሥ ሞቶሎሚ ጦሩን አያ ለማድረግ ባላቸው ጥልቅ ፍላጎት የተነሳ ሰራዊት ከባድ የሚባል ልምምድ ያሰሯቸው ነበር። የካቦ ሞቶሎሚ የጦር ሰራዊት የተለያዩ አይነት የፈረስ አገላለብ ስልት ነበራቸው። የመጀመሪያው ስልት ወይም ደግሞ ታክቲክ አንደኛ ሹሏት ኳ ይባላል። ይህም ስልት ፈረስን በመበልቅያዊ ፍጥነት መጋለብና ጠላትን ማጥቃት ነው። ሁለተኛው ሶንዲፍሪ ፍሪጿ ይባላል። ይህ ስልት ደግሞ ጠላትን በዝቅተኛ ቦታ መሽጎ በሚደበቅበት ጊዜ ከፍተ ላይ የሚጋለቡበት ስልት ነው። ሶስተኛው ስልት ደግሞ አድራሶ ይባላል። ይህ ስልት ደግሞ የጠላትን ተግባር በመቃኘትና ያለበትን ቦታ ለማወቅ የሚጠቀሙበት ስልት ነው። አራተኛውና የመጨረሻው የፈረስ አገላለብ ስልት ደግሞ ገርማማ የሚባል ሲሆን ይህ ደግሞ ጠላት በያዘ ቦታ ላይ በመሄድ በፈረሶ ጀርባ ላይ በሁለት እግር በመቆም ጠላትን ይማስበርገግ ያለበትን ሁኔታ የማጣራት ስልት ነው። የከቦ ሳሱ ሙቶሎሚ የእግረኛ ጦር ደግሞ የሚያደርጉት የመሬት ውጊያ እጅግ የሚያስፈራ የሚያስደነግጥ እንደነበር ይነገርላቸዋል። ወላይታ ከነበሯት ሀምሳ ነገሥታት መካከል አንደኛው ከነጦሩ እንደተቀበረ ያውቁ ኖሯል። ወላይታ ከነበሯት ሀምሳ ነገስታት መካከል ገናናና ስመጥር ታሪክ ባለቤት ንጉስ ካወሳና ነው። ንጉስ ካወሳና ከ1734 እስከ 1766 ዓ ም የወላይታ ህዝብ በቅንነት አገልግሏል። ንጉስ ሳና ከንጉስ ቱቤ በኋላ ንግስናን የተጫማ ቢሆንም ስመጥር ነበረ። ንጉስ ቱቤ ለንጉስ ሳና አባት ናቸው። ብዙ ልጆች ስለነበሯቸው የአልጋ ወራሽነት ጉዳይ ችግር ፈጥሮ ነበር። ንጉስ ቱቤ ከመሞቱ በፊት ንጉስ ሳናን ከአባቱ ጋር በስልጣን ጉዳይ አተካራ ገጥሞ ነበር። ከአዋቂ ለንጉሱ በተነገረው መሰረት ይህ ከሀጉሌ የተወለደው ከስልጣን ያስወግድህና ለግዞት ይዳርግሃል ተብሎ ነበር። ይህን የሰሙ ወንድሞቹ ደግሞ ሳናን ለማጥፋት ሲዶልቱ እናቱ ተገንዝባ ልጁን እዚያ ዋንቻሮ ወጠሎ በሚባለው በዳሞታ ሰሜናዊ ግርጌ አካባቢ ባለው ዋሻ ውስጥ እንዲቆይ አደረገች። በየስርቻውና በየጥሻው እየተሸሸገ ሰባት ዓመት ቆየ። የሰባት ዓመት ቆይታው ሳና ሽፍታ አደረገው። በአባቱ ቱቤ ላይ ከባድ ዘመቻዎችን መክፈት ጀመረ። ባለንጣዎቹን በሙሉ አስወገደ። አባቱን በስደት ወደ አሪሲ አገር እንዲሸሽ አደረገው። በአባቱም ዙፋን ላይ ተቀመጠ። ካወቱቤ ከስደት ተመልሶ ወደ ቦሮዳ በመምጣት የልጁን መንግስት ለመገልበጥ ያልተሳካ ሙከራ አደረገ። በሽፍታነት ቆይታቸው ባካበቱት ልምድ ካዎሳና ኃይለኛ ጦረኛ ሆነው፣ በሞቶሎሚ ዘመን የወላይታን ሰራዊት ወደ ሸዋ ቡልጋና ደጋ ሀገር ለወረራ በሄዱበት ወቅት በማረቆዎችና በአሪሲዎች የተያዙትን አካባቢዎች አስለቀቀ። ካዎሳና ኃይለኛ ጦረኛ ነበሩ። በታሪክ ለመጀመሪያ ጊዜ በሚሞቱበት ወቅት በቀኝ እጃቸው ጦር አስይዘው ፊቱን ወደ ሰሜን መልሰው እንዲቀበሩ በተናዘዙት መሰረት በቀኝ እጃቸው ጦር ይዘው ወደ ጠላቶቻቸው እየተመለከቱ እንዲቀበሩ ተደርጓል። ይህም ንጉሱ ጦርነት ስታደርጉ ስሜን ጥሩ ባሉት መሰረት የወላይታ ሰዎች ወይም የወላይታ ሕዝብ ችግር ሲገጥማቸው እስካሁን ካወሳና ካወሳና እያሉ ይፎክራሉ። ምንጭ ከክቡር ዶክተር ዘብዴዎስ ጨማጌራሞ የተዳፈነው የወላይታ ሕዝብ ታሪክ ፍንዳታ ከተሰየመው የታሪክ መጽሐፍ የተቀነጨበ። የካወሳና መካነ መቃብር በወላይታ ዞን በካወኮሻ ወረዳ በባለወልድ ቤተ ክርስቲያን ቅጥር ግቢ ውስጥ ይገኛል። ጎሳቸው ወላይታ ዛገሩዋ ቤተ መንግስት የሚባል ነበራቸው። በመቀጠልም ከቦ ሞቶሎሚ የግዛት ማስፋፋት ለማድረግ ትልቅ ሀሳብ ስለነበራቸው የጦር ኃይሎችን ማደራጀት ጀምሩ። ንጉሥ ሞቶሎሚ ጦሩን አያል ለማድረግ ባላቸው ጥልቅ ፍላጎት የተነሳ ሰራዊቱ ከባድ የሚባል ልምምድ ያሰሯቸው ነበር።